ዶክተሩና አሴር ትልቅ ጸብ ውስጥ ገብተዋል በሀንች አባት የተነሳ። ዶክተሩን አናግረዋለሁ ብሎ ቢሮ ድረስ ሄዱ ነበረ አሴር፣ እና ስለ ሀንች አባት የሕክምና ጉዳይ እያወራው ነበረ። ልክ ሲያወራው ዶክተሩም እናንተ ሌላ ሰው ለሚከፍለው ምን አጨናነቃችሁ፣ ገንዘቡ ቢጨምርስ እናንተ አታወጡ እያለ ይለዋል። እንዴ እና ታዲያ ሌላ ሰው ስለሚከፍል እየዘረፋችሁ ነው ያላችሁት ይላል አሲርም ዶክተሩም ደግሞ የኔ ወንድም ይሄ ማለት ደግሞ ምን ማለት ነው አሁን ሌላ ነገር ውስጥ ሳንገባ ቢሮ የለቀህልኝ ወጣ ይለዋል አሲርም እንደዚህ በቀላሉ የምላቀቅ ሀይመሰልህ ብሎት ዝቶበት ቢሮውን ለቆለት ወጣ እርግብ አልገባ ላይ ተኝታ ነበረ ምላስ ይሄ ከትምህርት ቤት መጥቶ ወደ ምኝታ ክላስ ሄደና እንዴት ዋልሽልኝ እርግብ ይላታል እሷም እንዴት ዋልክልኝ ወንድሜ፣ አያታችንን አየሃት? አያታችን እኮ መጣች፣ ትለዋለች። አዋይቻት አለሁኝ በጣም ደስ የምትለያት ነው ያለችውን ትለዋለች እርግብ። የውሻሸት አያት ማለት ነው። ምላሴም አዎ ደስ ትላለች፣ ግን አንዳንድ ጊዜ ይመጣባታል ይላታል። አያታቸው አንዳንዴ ቁጡ ነገር ናት ይመስለኛል። ምላሴ ስለ አያቱ ፀባይ ሲነግራት እርግብ ግን ምንም እንደሆነ እኔ በጣም ነው የወደድኳት በጣም ተመችታኛለች፣ ትለዋለች። ምላሴም እንደዛ ከሆነ ጦሩ ነው። አሁን ለማንኛውም ምግብ ትበያለሽ፣ እኔ ሳሎን ሄጅ ልበላ ነው ይላታል። እርግብም እኔ አሁን በቅርብ ነው የበላሁት፣ አንተ ሂድና ብላ ስትለው ምላሴም እሺ በቃ እኔ ከአያቴ ጋር ልበላ ልሄድ ነው ይላታል። እንዲህ ከአያቴ ጋር ነው እንዴ የምትበላው? እንዴ ዛማ ከሆነ እኔም አብሬያችሁ እበላለሁ ትልና ቀጥታ ካልጋው ላይ ተነስታ አያቷ ጋር ትሄዳለች። ምግብ ሊበሉ ሳሎን ላይ እየተዘጋጀላቸው ነበር። ዶክተሩ የሀኒቿ አባትን ሄዱ ችክ እያደረጋቸው ነበር እና አሁን በጣም ጥሩ ሁኔታ ላይ እንዳሉ ነገራቸው። አሁን በቅርብ እንግዲህ ወደ መጨረሻው የህክምና ደረጃ ደርሰዋል ሲላቸው እሳቸውም ጨነቅ ብሏቸዋል መሰለኝ። የመጨረሻ ህክምና ማለት ግን ምንድን ነው ይሉታል። ያው ትንሽ ህመም ሊሰማዎት ይችላል፣ ግን ያን ያክልም አይደለም ይላቸዋል። ዶክተር ፋዘርም እንግዲህ ፈጣሪ ያውቃላህ ይሉታል። ሰላም ሰላም! ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻ ያለው ኖላዊት ድራማ እንግዲህ እንደቀጠለ ነው። ሁላችንም በጉጉት የምንጠብቀው ድራማ ነው። ይሄ ድራማ ዛሬም በሱ ነው የመጣሁትኝ። አንዳንድ ነገር የምንል ይሆናል፣ ቆይታችሁ ከኔ ጋር ይሁን። ዶክተሩም ለፋዘር እንግዲህ አባባ እርሶም ጠንከር ይበሉና ልጆትንም ለማጠንከር ይሞክሩ እያለ እያወራቸው ነው። ፋዘርም ደግሞ እንደው ከም ብልህ ነው እንጂ ሀንች የኔ ምክር አያስፈልጋትም እራሷ ሁሉን ነገር ጠንቅቃ የምታውቅ ልጅ ናት እያሉት ይገኛሉ ለዶክተሩ። ዶክተሩ ግን ይህን ሊልበት ያለው ምክንያት ምንድን ነው? ምን አስቦ ነው? ምን ተፈጥሮ ነው? ፋዘር ሊገባቸው የቻለ አይመስለኝም። ከዛ ዶክተሩም አዎ፣ እርሶ እንደሚሉት ሀና ጠንካራ ናት፣ ግን ሰሞኑን ትንሽ እያለ ሰሙንኑ የተፈጠረውን ነገር ለፋዘር የሚሆን የሕክምና ብር እንደጨመረ እንዳወራት እና እሷ ደግሞ ጭንገብ ውስጥ እንደገባች ያለውን ነገር ሊያወራቸው ፈልጎ ነበረ መሰለኝ። ይህንን እንዳለ ወሬውን ሳይጨርስ አሴር ደረሰበት። እንዲህ የፋዘር እዬ አላቸው። ከዛም ዘወር ሲል ዶክተር ዋለ ነበር ከጎኑ እንደ ዶክተር፣ ይቅርታ አላየሁህም ነበረ ይለዋል። አሴር ገብቶ ካወራ በኋላ ፋዘር ግን ዶክተሩ ያለውን ቃል ሰምተውት ነበር እና እና እኔ ምለው ዶክተር ቆይ ሀንቾ ሰሞኑ ምንሆናለች ሆናለች ብሎ ይጠይቀዋል። ዶክተሩም ያን ያክል የሚያሳስብ የሚያስጨንቅ ነገር አይደለም ያው ሀንቾ ዝም ብላ ነው የተጨነቀችውና የእርሶም የህክምና ወጪ የሚሸፈነው በሌሎች ሰዎች ምክንያት ነው ይላል። አሴርም ሆኑ ፋዘር ዶክተሩን አይን አይኑን እያዩት ነበረ ዶክተሩ የተፈጠረውን ነገር የገንዘብ ጭማሪ እንዳለ ሊነግራቸው ወስኖ ነበር ለፋዘር ግን፣ ፋዘር ይህንን ከሰሙ ደግሞ የበለጠ ህመማቸው እንደሚጨምር ስላወቀ አሴር ነገሩን አጠፋፋው እና ዶክተሩ እንዲወጣ አደረገ። ዶክተሩ ግን ለመውጣት አልፈለገም። የተፈጠረውን ነገር ማውራት ይፈልግ ነበር። አሴር በዘዴ በቃ ዶክተር፣ እናንተንም በጣም እናመሰግናለን እሺ አለው። ዶክተሩም ገባው መሰለኝ አሴር ያለው ነገር እሺ በቃ አባባ እመጣለሁ ደህና ሁኑ በቃ አለ ዶክተሩን ከወጣ በኋላ ፋዘር አሴርን ምንድነው እንደዚህ የምትሆነው ዶክተሩ ምላስ ላይ ቆመህ እኮ አላሰወራ አላሰወራልከው ምንድነው የተፈጠረው እያሉ አሴርን ይጠይቁታል አሴር እውነትም ውንብብድ ብሏል ይሄንን ለሃኒቾ የተነገራትን ነገር ለፋዘር እንዳይነገራቸው ብሎ ስለፈራ እና ስላሰበ ነው። እሳቸው ገንዘቡ እንደተጨመረባቸው ቢያውቁ ደግሞ ሌላ ሕመም ሊጨመርባቸው ይችላል። ለዛም ብሎ ነው አሴር ይህንን ነገር እንደዚህ በቀላል ነገር ዲበስበስ አድርጎ ዶክተሩ ከነሱ ጋር እንዲወጣ ያደረገው። ፋዘር ግን ገብቷቸዋል። የሆነ የተፈጠረ ነገር እንዳለ ተረድተዋል። ለዛም ነው አሴርም በሀሳብ ስምጥ ብሎ ሄዷል። ዶክተሩን ዘወር ያለ ይመለከታል። አሴር ብለው በሚጠሩት ሰዓት ራሱ ድንግጥ ነው ያለው። ምንድን ነው እያሉ ሲሉትም ምኑ ነው ያላቸው ደንግጦ። አስቴር ሰላም እና እርግብን መኝታ ክላሳቸው ድረስ ሄዳ ጮኸችባቸው እና አስነሳቻቸው። እርግብም እንዴ፣ ምን ሆናችኋል? ምንድነው የተፈጠረው እያለ ትላለች። አስቴር እስከዚህ ሰዓት ድረስ ስትተኙ ትንሽ አታስቡም እንዴ ትላለች? ሰላም እንዴ፣ እና ምን ማድረግ ነበረብን ስትል አስቴርም ሴቶች አይደላችሁ እንዴ ለምንድነው በጥዋት የማትነሱት? የማትነሱ እያለች እየጮኸችባቸው ትገኛለች። ሰላምም እርግብም አያታቸውን ጭቅጭቅ ይዘዋታል። ተነሱ እያለች ትላለች። ሰላምም ቆይማ ለምንድነው የፈለግሽን፣ ለምንድነው የምንነሳው ምን ምን ስራሽ ተነስተን ስትል፣ እስኪ ተነሱ ይመርባችሁ፣ ተነሱና ቤተክርስቲያን ደርሰን እንምጣ ትላችኋለች። ሰላምም ለሱ ነበር የቀሰቀስሽን ትላለች? እንዴ አዎ አለቻት አስቴር ሀኒቾን በጣም ጨንቋታል። የአባቷ የሕክምና ወጪ ብሩ እንደጨመረ አስሬዋ ሜሎ አልሰማችም። ለብቻዋ ቆማ አሴር ይሄዳል አጠገቧ። እንዲህ ሀኒቾ እስካሁን ድረስ አልሄድሽም እንዴ ሲላት አዋ አሴር አልሄድኩም አለችው። እንደ ምን ሆነሽ ነው የተጨናናብሽ ትመስል ያለሽ? በጣም ጨንቆኛል አሴር ስትለው ምን ተፈጠረ ሰዎች እኮ እስከአሁን ድረስ አልሰሙም? ምኑን ነው ያልሰሙት ደግሞ ይላታል። የአባዬ ህክምና ወጪ እንደጨመረ እኮ አልነገርኳቸውም እያለይ ትለዋለች በጣም ብሩ ብዙ ስለሆነ ሀኒቹ ለአሰሪዋ መናገር ፈርታለይ ሁለት መቶ ሺ ብር ቀሪ እንደነበረ የምታውቀው ሀና አሁን ግን ወደ ስምንት መቶ ሺ ብር ተጠግቶባቸዋል አሴር ያለው ነገር እውነት ይሆን እንዴ ዶክተሩ በሌላ ሰው ወጪ ስለሚሸፈንላችሁ እናንተ እየዘረፋችሁ ነው ወይ ያለው እውነትም ያስመስላል ይመስላል አሴርም እስካሁን ድረስ ሰዎቹ ለምን አልሰሙም እያለ ሀናን እየጠየቃት ይገኛል። እኔ ሴትዮዋ ትስማ አትስማ አላውቅም፣ ግን እዚህ ጠብቂ ብለውኝ አሁን እየጠበኳቸው ነው እያለችው ነው ለአሴር። ማን ትሆን ተሁን ጠብቂኝ አለቻት? ሜሉ ናት ወይንስ ሌላ ሰው? እንደዛ ከአሴር ጋር ሀኒቾ እና አሴርም ቆመው እያወሩ እያለ ሜሉ ደወለች። ድንግጣ ላይ ሲደወል ከዛም ደወሉ ትለዋለች ለአሴር አሴር ምናምን አስደነገጠሽ ይላታል እንዴ እኔ እኮ አንድ ሆኖ ውሸታምና ሌባ ሆኛለሁ ትለዋለች። እሷ ምንም ያጠፋችው ጥፋት የለባትም ዶክተሩ ነው እንግዲህ የፋዘር የብር መጠናቸው ጨምሯል ያላት ማለት ነው አሴርም አንቺ እኮ ጀግና ነሽ አንቺ የአባትሽ ልጅ ጎበዝ ነሽ ሌባና ጭብርባሪ አይደለሽም መጀመሪያ ራስሽን አረጋጊ እና ከዛ በኋላ ለምትጠየቀው ነገር በስነ ስርዓት በእርጋታ መልሽላቸው። አይዞሽ በርቺ፣ እሺ ተግባባን? እያለ ይላታል አሲር ሀኒቾን። ሀኒቾም እንዴት ብዬ አሲር እያለ ትለዋለች። እሱም ደግሞ አባትሽን አስቢያቸው ለማንኛውም እያለ ይላታል። ሚሉ ሀኒቾን ማግኘት የፈለገችው የህክምናው ወጪ ብዙ ብር ተጨምሮብናል ብላ ልትነግራት ይሆን ወይስ ለምን ይሆን? ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ኑላዊት በሚለው ድራማ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝ ትትርፍ ይበልልኝ። ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለቤት ያዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አይከፈልበትም መምጣታችሁ ካልቀረ ላይክ አድርጉ፣ ሼርም አድርጎ። ቅንነት ለራስ ነው። ለነበረን ቆይታ አመሰግናለሁ።